ቪዲዮ በጣም ደስ ይለኛል። ሸር ብታደርጉልኝ በጣም በትህትና ጠይቃችኋለሁ ማለት ነው። ምክንያቱም ጠቃሚ የሆነ ነገር ስለሆነ ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ በፍትፈታ አይደለም ወይም በነሀይሚ ወይም በሌሎች ነገሮች አይደለም የመጣሁት በተለይ አረብ ሀገር ላለን እህቶች፣ በየትኛውም አረብ ሀገራት ላለን እህቶች አሪፍ የሆነ ወይንም ደግሞ ይጠቅማል ወይንም ያስተምራል ብዬ ያሰብኩትን ቪዲዮ ስሰማው ልቤ የተነካበት እና በጣም ያዘንኩበት ነገር ስለሆነ ነው ወደ እናንተ ያመጣሁት። ምናልባት ለብዙ እህቶቻችን ይሄ ቪዲዮ ተደራሽ ነው ብዙ እህቶቻችን ጋር ቢደርስ ቢማሩበት ብዬ እመኛለሁ። ኢቨን ኢቨን ኢቨን አሁን አዲስ የሚመጡ እህቶቻችን ማለት ነው። ስፔሻሊ አዲስ የሚመጡ አሁን ሳውዲ ተከፍቷል። በየትኛውም በየትኛውም አረብ አገር ስራ አይሆን አዲስ የሚመጡ እህቶቻችን አሉ፣ እና ቢያንስ እነሱ ቢማሩበት ለብዙ ሰው ተደራሽ ቢሆን ይሄ ቪን እያልኳችሁ ያለሁት እስከዛሬ እኔ ሸራ አድርጉ ምናምን እንደዚህ ተጭኛችሁ አላቅም። ምክንያቱም ፍትፈታ እስከሆነ ድረስ ብዬ ማለት ነው ምንም ማለት አይደለምና። አሁን ግን ይሄ ለብዙ እህቶቻችን ወይም ለብዙ ወንድሞቻችን ትምህርት ይሆናል። አረብ አገር ለሚመጡ እና እስኪ ቪዲዮውን ሰምተና አንድ ጊዜ እንመለስና እንቀጥላለን። ከአስራ አራት አመት ነው የኖረችው እዚያ ዘጠኝ ሚሊዮን ብር አለኝ ብላ የምታስበው አካውንቷ ላይ ከአስራ ሦስት እስከ አስራ አራት አመት ነው የኖረችው እዚያ ዘጠኝ ሚሊዮን ብር አለኝ ብላ የምታስበው አካውንቷ ላይ ሶድ፣ በእናቷ አካውንት ነው የምትልከው። ስትመጣ አካውንቷ ላይ ተቀን ፊንት አድርጋ ወድቃ አይምሮ አታም አሁን በቁርአን እየተቀራላት ነው፣ ሙስሊም ስለሆነች ከአይምሮ ውጭ ሆናለች። ምንድን ነው እንዴት እንዴት አደርጋላችሁ ተብሎ ቤተሰብ ሲጠይቁ ምን እንዳሉ ታውቂያለሽ? ወንድምየው እናትየዋን ነፍሰ ስጋዋን እያወጣ ብሩ ከሚቀመጥ እኛ ስራ እንስራበት እያለ ሲያወጡ ሲከሰር፣ ሲያወጡ ሲከሰር፣ የልጅቷን ድካም ገደል ከትተው አሁን ከብሯ ከጤናውም ሳትሆን እምሮ፣ አታውቁ እንትን ላይ ነው ያለችው እያሳቅምላት ነው። ሌላ ሴም ቲንግ አንድ ወንድሟ ምን ያደረገ መሰለሽ? ብር ሲላክላት ስትልክ ቡኩ አለ አይደል? የባንክ ቡኩ ራሱ ነው የሚሞላው ብሩ እራሱ ይዞ ገቢ የሆነ ቦታ ላይ አስር ሺ አስራ አምስት ሺ እያለ ይልክላታል አሁን አስገብቼልሽ መጣው እያለ ቡኩን ይልክላታል። ሀገር ሰላም ነው ብላ በቃ ሀገር የሰርችን እንደቦታ ነው ብላ ስትመጣ ቡኩ ላይ የተጻፈው ቁጥር ሌላ ነው፣ ባንኩ ላይ ያለው ብር ሌላ ነው። ለካ እየሞላ ነው። አንዳንዶች ደግሞ በዚህ ልክ ድካማቸው ከንቱ ሁኖ የሚያገኙም እህቶች አሉ። እንግዲህ በእናት አይፈረድም። አንዳንድ እናቶች ማንበብ መጻፍ አይችሉም። ያው ቪዲዮ ላይ እንደተረዳው እስከሆነ ወንድ ወንድም ወንድሞቿ ናቸው። እናትየዋን እያስጨነቁ ወይም እያስገደዱ ይህን ሁሉ ብር ይህን ሁሉ ነገር ያደረጉት ማለት ነው። እኔ በጣም ነው ያዘንኩት፣ ወላ ነው የምላቸው። በጣም ነው ያዘንኩት። ምክንያቱም ድካሙን እናቀዋለን። አረብ ሀገር ያለን ሴቶች ድካሙን እናቀዋለን፣ ምን ያህል እንደሆነ ምን ያህል የስንቱን ጩኸት የስንቱን የስንቱን መከራ ሙቀቱ ምን ያህል ተቋቁመን። በተለይ ደግሞ ኪቺን ውስጥ የምትሰሩ እህቶቼ እናንተ እኔ በምን ቃል እንደምገልጻችሁ አላቅም። በጣም ከባድ ነገር እንደምታሳልፉ አውቃለሁ። ይሄ ቪዲዮ ለብዙ ሰው ተደራሽ እንዲሆን እስኪ እባካችሁ በትህትና ሸር ብታደርጉልኝ፣ ለብዙ እህቶቼ ምናልባት ሊጠቅም ይችላል፣ ሊረዳችሁ ይችላል እና ሸር ብታደርጉልኝ በትህትና ጠይቃለሁ። ውድ ቤተሰቦቼ ይማሩበታል ብላችሁ ካሰባችሁ ሸር አድርጉት ቪዲዮ።